ህልፈቷ ስጋዋን እንጂ ነፍሷን ያላሳረፈላት ቀነኔ ዛሬም ፍትህን ፍለጋ ትጣራለች። እውነቷ ወጥቶ ፍትህ እንድታገኝ አቋም ተገልጦ ነፍሷ እንድታርፍ እለት ዕለት በአሳዛኝ ምስሎች እየተገለጠች ነው። በህይወት ሳለው ያሳለፍኩትን ከባድ ጊዜያት ተመልከቱ፣ መፍትሄ ጠፍቶኝ የኖርኩበትን ቤት ቃኙት፣ መወሰን ተስኖኝ የተቀበልኩትን ግፍ እዩት እንደማለት ቃል አውጥተው ሰው የሚናገሩ ፎቶዎች፣ በጥርሷ ደብቃ የኖረችውን ህመም የሚያስተጋቡ ምስሎች ወጥተው ተመ ተመልክተናል በዚህ ሁሉ የስቃይ ህይወት ውስጥ ስታልፍ፣ እንዴት ዝማለች ለምን ይህን ሁሉ ችላኖረች የሚሉ እርሷ ብቻ ልትመልሳቸው የምትችላቸው ጥያቄዎች ሲጠየቁም ሰንብተዋል። ዛሬም አትርሱኝ፣ ፍትህ አሰጡኝ ስትል ዝም ያልኩት ይብቃ በሚል ፎቶ ተከስታ የቀነኒ አዱኛ ነገር እንደ አዲስ መነጋገሪያ ሆኗል። ለዚህ ምክንያቱ ደግሞ አዲስ የተለቀቀው ፎቶግራፍ ነው። በርካቶች ለማመን እስኪከብዳቸው ፊቷ እንዲተለውጦ የታየችበት ፎቶ ሲመለከቱ ድንጋ ጋጤ ተፈጥሮባቸዋል። ፎቶው ቀነኔ ህይወቷ ከማለፉ ቀደም ብሎ ትጠቀምበት በነበረው የቲክቶክ አካውንት በኩል የተለቀቀ መሆኑ ደግሞ ነገሩን እጅግ ግራጋቢና አነጋጋሪ አድርጎታል። ፊቷ ላይ ከብዶ በሚታየው ሀዘን በኩል ስትኖር የከረመችውን ኑሮ አጉልቶ ማስመልከት የቻለው ይህ አሳዛኝ ምስል ከድምጻዊ አንዱ ዓለም ጎሳ የአሸናፊነት ሽልማት ማግስት መለቀቁ ደግሞ ነገሩን ይበልጥ አወዛጋቢ አድርጎታል። ለመሆኑ ይህን ፎቶ ማለቀቅ እንዴት ሊለቀቅ ቻለ? በፎቶ የተነሳ የተፈጠሩ አወዛጋቢ ነገሮችስ ምንድናቸው? ፎቶው የያዘው እውነትስ ምንድን ነው? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ የቀነኔ ጉዳይ እንዳዲስ መነጋገሪያ እንዲሆን ስላደረገው አሳዛኝ ፎቶ፣ እንዲሁም በአንዱ አለም የሙዚቃ አዋርድ ማሸነፍ ማግስት የተለቀቀው ፎቶ ስላስነሳ ውዝግብ በዝርዝር እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በማስታወስ ወደ መሰናዶ እናምራ። የቀነኒ አዱኛ ነገር አወዛጋቢነቱ እንደቀጠለ ነው። በየጊዜው አዳዲስ ነገሮች፣ እንግዳ መረጃዎች እየወጡ እንደገና አነጋጋሪ እየሆነም ቀጥሏል። ቀነኔ አዱኛ ከህልፈቷ ጀምሮ ከአሟሟቷ አንስቶ ከግራም ከቀኝም የሚወጡ መረጃዎች ግራ አጋቢ ሆነው ሰንብተዋል። በወቅቱም ከእጮኛዋ እውቁ ድምፃዊ አንዷለም ጎሳ ጋር ይኖሩበት ከነበረው መኖሪያ ቤት በአንድ በኩል በሰው ተገፍታ ወድቃለች ሲባል፣ በሌላ በኩል ደግሞ ራሷን ወርውራ አጥፍታለች እየተባለ አወዛጋቢ መረጃዎች መውጣት ቀጥለው ነበር። በዚህ ጉዳይ ላይ አባቷ በወቅቱ አስተያየት ሲሰጡ ቀነኔ ራሷን የምታጠፋ ሰው አይደለችም ብዙ ተስፋና ብዙ ህልምም ነበራት ለቤተሰቦቿም እጅግ አብዝታ የምትጨንቅና ቤተሰቦቿንም የምትወድ ሴት ነበረች በማለት መናገራቸው ይታወሳል። ድምፃዊው በእጮኛዋ በእርሷ ሞት ተጠርጥሮ ወደ እስር ቤት ከገባ በኋላ በተደጋጋሚ ፍርድ ቤት የቀረበ ሲሆን አቃቢ ሕግም ከፖሊስ ባገኘው መረጃ መሰረት የቀነኔ እውነታዎች ብሎ ያሰባቸውንም በመያዝ ሲከራከር፣ በተቃራኒው ደግሞ የአንዱ ዓለም ጠበቃ ድምፃዊው በእስር የሚቆይበት ምክንያት ባለመኖሩ በዋስ እንዲለቀቅ ሲጠይቃል ነበረ። በዚህ መሃል ግን አንዱ ዓለም እስር ቤት በነበረበት ጊዜ ክርክሩም እየተከናወነ ባለበት መሃል በማህበራዊ ሚዲያ በኩል አልፎ አልፎ ብቅ የሚሉ የቀነኔ ፎቶዎች ብዙ ጥያቄዎችን ይዘው ተስተውለዋል። ፎቶዎቹም ህይወቷ ከማለፉ በፊት የተለያዩ ጥቃቶች እንደደረሱባት የሚያመላክቱ ነበሩ። አሁን ደግሞ በትናንትናው ዕለት የወጣው አዲስ ፎቶ ከቀደሙት የተለየ ሆኗል። ይህ ፎቶ ከመውጣቱ አንድ ቀን ቀደም ብሎ በተካሄደው የሃጫሎ አዋርድ ላይ ተሸላሚ የነበረው ድምጻዊ አንዱዓለም ጎሳ ስለ ቀነኔ መልእክት ባስተላለፈ ማግስት የኛው ፎቶ መውጣቱ ደግሞ አነጋጋሪ አድርጎታል። ድምጻዊው በሽልማቱ ላይ መታሰቢያነቱ ለእርሷ ተስፋ ስቆርጥ ላበረታችኝ፣ ለዚህ ሽልማት እንድበቃ ምክንያት ለሆነችኝ ቀነኔ ይሁንልኝ በሚል መልእክቱን በተወካዩ በኩል አድርሶ ነበር። ሰኔ 2 ቀን 2017 ዓ.ም በተካሄደው የአጫሉ አዋርድ ላይ የአመቱ ምርጥ ድምጻዊ በሚል ዘርፍ ተቀዳሚውን ደረጃ በመያዝ አንዱ ዓለም ጎሳ የተሸለመ ሲሆን ሽልማቱንም ታዲያ በተወካዩ በኩል ተቀብሏል። በዚያን ጊዜ ታዲያ ተወካዩ የአንዱ ዓለምን ሀሳብ በቀጥታ ይዞ በመውጣት መልእክቱን አስተላልፎ ነበር። ከአራት አመታት በፊት በሙዚቃ ተስፋ ቆርጬ ነበር። ከተስፋ መቁረጥ ታዲያ የወጣችኝና እዚህ ደረጃ ላይ እንድደርስ ያደረገችኝ ባለቤቴ የቀነኒ አዱኛ ነበረች በማለት ሀሳቡን ይጨምራል። በተወካዩ በኩል የተላከው ያንዱ ዓለም መልእክት ይቀጥልና የሽልማት መታሰቢያነቱ ለእርሶ አይሆንልኝ በማለት ንግግሩን እንደቋጨ የተለያዩ ምንጮችም ጠቁመዋል። ይህንን መልእክቱን በተወካዩ አንደበት ካሰማን ሽልማቱንም ከተቀበለ በኋላ ታዲያ በማግስቱ ሌላ አነጋጋሪ ነገር ተፈጠረ። እጮኛውን ሟች ቀነኒ አዱኛን የሚመለከት ነገር በማህበራዊ ሚዲያ ብቅ አለ። ነገሩ ህይወቷ ከማለፉ በፊት የተነሳችው ፎቶ ነው። ፎቶው ግን እንደ ዝም ብሎ ፎቶዎች ለማስታወሻ የተነሳ ለትዝታም የተቀመጠ ፎቶ አይደለም። ፊቷ ከመጠን በላይ አብጦ የአይኖቿ ስር በልዞ ቀልቶ እጅግ በሚያሳዝን ሁኔታ ውስጥ ሆና የተነሳችው ፎቶ ብዙዎች እንዲመለከቱት አድርጓቸዋል። ይህ ፎቶ በራሷ የቲክቶክ አካውንት ላይ የተለቀቀ መሆኑ ደግሞ በብዙዎች ዘንድ እንዲታይና በርካታ ሀሳብና አስተያየቶች እንዲሰጡበት ከማድረጉም በላይ በርካታ ውዝግቦችንም ፈጥሯል። ከወራት በፊት ድንገት ህይወቷ ያለፈው ሞዴል ቀነኔ አዱኛ በህይወት እያለች ትጠቀምበት በነበረው ከ636ሺህ በላይ ተከታይ ባለው የቲክቶክ አካውንቷ ጥቃት እንደደረሰባት የሚያሳይ ፎቶ ተለቋል። በሟች የቲክቶክ አካውንት ገጽ ላይ ጥቃት እንደደረሰባት የሚያሳይ ፎቶ ከተለቀቀ በኋላ በርካቶችም እየተነጋገሩበት እንደሆነ ሀሳብ አስተያየታቸውን እየሰጡበት እንደሚገኝ ተመልክተናል። አንዳንዶች ፊቷ በእብጠት በእጅጉ መለወጡን ተከትሎ አይ ይህ ፎቶ የቀነኔ አይደለም ሲሉ ላኛዎቹ ግን ቀነኔ ራሷ መሆኗን ከሌሎች ፎቶዎች ጋር በማመሳሰል አንዳንድ ማሳመኛ ነጥቦችም በማመሳከር የእርሷ ምስል እንደሆነ ለማረጋገጥ ጥረዋል። በተለይም ደግሞ በዚህ እጅግ በሚያሳዝነው ፎቶ ላይ ያሰረችው ሻሽ በሌሎች ቪዲዮዎቿ ላይ አስራው መታየቷና የአንገቷ ማህተብ ደግሞ በሌሎች ፎቶ ላይ ያደረገችው መሆኑን ራሷ መሆኗን የሚያሳይ ምልክት በመስጠትም ጉዳት ደርሶባት የሚያመላክተው አዲሱ ይሄኛው የተለቀቀው ፎቶ የራሷ መሆኑን ለማረ ማረጋገጥ የሞክሩ የማህበራዊ ሚዲያዎችንም ተመልክተናል። ይሄኛው ፎቶ ግን ህይወቷ ከማለፉ በፊት ትጠቀምበት በነበረው በራሷ የቲክቶክ አካውንት የለቀቀው ማን ነው የሚለው ወሳኝ ጥያቄ ግን የሚመልሰው አልተገኘም። በዚህም ስልኳ ማን ጋ ነው፣ ለምንስ ይህንን መሰል ፎቶዎችን ቀስ በቀስ ማውጣት አስፈለገ የሚሉ ተያያዥ ጥያቄዎች እንዲነሱም አድርጓል። ነገር ግን ይህንን ፎቶ የለቀቀው አካል ቀነኔ ጥቃት ይደርስባት እንደነበረ የጥቃቱንም ጥግ በሚገባ ለመግለጥ የሚፈልግ አካል እንደሆነ ግን ለመገመት አያዳግትምና ምነው ዛሬ ከረፈደ ሆነ የሚሉም አልታጡም። ድምፃዊ አንድ ዓለም ጎሳ በእጮኛው ሞት ምክንያት ተጠርጥሮ ታስሮ የነበረ ቢሆንም በቅርቡ ክስ ሊመሰረትበት የነበረው ቀነ ገደብ በማለፉ መፈታቱ ይታወሳል። በወቅቱ አንዱ ዓለም ጎሳ ከእስር በተፈታበት ጊዜ የቀነኒ አባት አቶ አዱኛ ዋቆ ጠዋት ፍርድ ቤት እንደነበሩና በነገሩ መራዘምና አንድ እንኳን ተጨባጭ ነገር እንዳላገኙ በመግለጽ መድከማቸውን ተናግረው ነገሩ ሁሉ አልቋል ማለታቸውን የተለያዩ የመረጃ ምንጮች አጋርተው ነበር። በዚህም ተስፋ እንደቆረጡም ተሰምቷል። ይህም ክስ ሊመሰረትበት የሚችል በቂ ማስረጃ አልተገኘበትም፣ እንዲሁም ክስ ሊመሰረትበት የሚገባው ቀነ ገደብ አልቋል በሚል ምክንያት ከእስር መለቀቁ መሰማቱ በርካቶችን ያስደነገጠና እጅግ የሚያሳዘነ ነበር። የአስክሬን ምርመራ ውጤት ምን እንደሆነ ሳይገለጽ ተጨማሪ የማጣራት ምርመራዎች ሳይከናወኑና ተገኘ ስለተባለው የቀነኔ የእለት ውሎ መመዝገቢያ ደብተር ምንም ሳይባል የፍርድ ቤት ውሎም ከሚዲያ ተሸሽጎ ሲያበቃ በቀነኔ ሞት ብቸኛ ተጠርጣሪ የነበረው ድምፃዊ አንዱ አለም ጎሳ መፈታት በርካቶችን ያስቆጣ ነበር። ህግ የሁሉም ሰው የበላይ እንደሆነና ሁሉም ሰው ህግ መሆኑ ቢነገርም ሌላው ቢቀር ፖሊስ የደረሰበትን ነገር ለህዝብ ይፋ እንደሚያደርግ ቃል የገባውን ጠብቆ የምርመራውን ውጤትና ድምፃዩ ከእስር እንዲለቀቅ ያደረገውን አሳማኝ ምክንያቶች ህዝብ እንዲያውቀው ማድረግ እንደነበረበት በርካቶች እየገለጹ ይገኛል። ቀነኔ አንዴ ወደማትመለስበት ሄዳለች። ነገር ግን ልጃቸውን ድንገት የተነጠቁ ወላጆች ቢያንስ አዘናቸውን የሚያስታምሙበት እውነት ሊነገራቸው ሲገባ ተድበስብሶ በቀረ ሀቅ ሊታምሙ አይገባል። በየጊዜው እየወጡ የሚገኙ አሳዛኝ ፎቶዎችንም ለሚመለከተው ሰው ሁሉ የሚፈጥረው ሀዘን እናት ልብ ላይ ምን ያለ ከፋ ሀዘን ሊፈጥር እንደሚችል አባት ላይ ለልጅ አልደረስኩላትም የሚል ጸጸትን እንደሚያሸክም መገመት አያዳግትም። ስለሆነም የህግ አካላት የዝችን በፎቶዎቿ ለምትናገር ዓይኗ ሀዘኗን ለሚያስተጋባላት ፊቷ ጥቃቷን ለሚዘክርላት አሳዛኝ ሴት ነፍስ ማረፍና ለቤተሰቦቿም መጽናናት ሲሉ እውነቱ እንዲወጣ ትብብር እንዲያደርጉ እየተመኘን የዛሬውን መሰናዶ አበቃን። ውድ የአማርያ ቱብ ቤተሰቦች አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ማህበራዊ ወቅታዊና ዓለም አቀፋዊ መሰናዶዎች እስክንገናኝ በእያላችሁበት ሰላም ሁኑልን።